ታላቅ ጨዋታ ሁለቱ ትመለከቱ ነው። የአጫሉና የጨፌዎች በጣም ምርጥ ጨዋታ ነው የምንመለከተው። ሁለቱም በምርጥ ፖዚሽን ላይ ነው ያሉት። አጫሉ ከጨዋታ ጨዋታ እየተሻሻለ ያለ ድንቅ ቲም ነው። የጨፌዎችም እንደዛው። መልካም እድል ለሁለቱም እንመኛለን። በጣም ምርጥ ተጫዋቾች ያሉበት ቡድን ነው። ባለሜዳው አጫሉ ነው።

ኮሚሽነሩ መልካም እድል ጫሉ እየተማከረ ነው በስማቸው። እንዴት ናችሁ ሰላም ሰላም ሰላም መልካም እድል እሺ እሺ እሺ እሺ ማለት ግን ለምን ካልኩልሽ እሺ እሺ ደግሞ አለን